ተከባብረን ተፋቅረን በሰላም እንድንኖር እዚች ሀገር ላይ ምን ይደረግ? ከማን ምን ይጠበቅ? የተቋማቱ ብቻ ነው ነው? የነዋሪውስ የዜጋ ውስጥ ኃላፊነት አይደለም ወይ? እውነት ነው። ሰላም የመንግስት ፓርቲ ብቻ ሳይሆን የእያንዳንዱ ዜጋ ኃላፊነት ነው። ሰላም ከሌለ ምንም የለም። ይህን ሁላችንም ስናምን፣ እንደ ዜጋ እንደ ሀገር ስናስብ ሀገራችን ሰላም ይመጣል ብዬ አስባለሁ። ከዛ አንጻር ነው የእኔ አቋም። ኢትዮጵያ ውስጥ ያለው ችግር አሁን የመንግስት ብቻ ነው ብዬ አልወስድም። እሳቸውም አንስቶታል አሁን ወደ ጦርነት የሚገቡ ወይም ችግሮቻቸውን በትጥቅ ትግል ለማሳካት ጦርነት ከፍተው እየተዋጉ ነው ብለዋል። እነዚህን ጦርነት እንዳይከፈት ወይም ጦርነት ወደ ትግል ወደ ጫካ እንዳይገቡ የማድረግ የማን ኃላፊነት ነው? ሰላም ላይ ባለመስራታችን እኮ ነው። እኔም እየተከራከርኩ ያለውት ያለሁት ተቋማቱ እኛ አጋጣሚ ሆኖ በታሪክ የከበርን ሀገር እንደሆናችን መጠን ተቋማቶች አሉ፣ ግን በቂ አይደለም ናቸው የሚሉ አይደለም የሚያከራከረናው ተቋማቱ ምን ሰሩ በሚሉ አይደለም እየተከራከርኩ ያለው እሳቸው ግን ሰርተናል፣ ሰላም ሚኒስቴርን አንስተዋል። የሰላም ሚኒስቴር ቅድም አንስቸዋለሁ ዋና ተልኮ ሀገራዊ መግባባት መፍጠር ሰላምና አንድነት ላይ መስራት የሕግ የበላይነትን እንዲከበር ማድረግ ነው በዋናነት ተልኮ ባጭሩ። ኢትዮጵያ ውስጥ የሕግ የበላይነት የለም። የሰው ልጅ በሰላም ወጥቶ የማይገባበት ማንም ጉልበተኛ መንገድ ላግቶ 15 ሚሊዮን አምጣ ካላመጣ ብሎ እየደፋ ገሎ አስፋልት ላይ የጣላት የሕግ የበላይነት የለም። የሕግ የበላይነት የለም ኢትዮጵያ ውስጥ የእኔ አቋሚ ነው።